የእናቶችና የሕፃናትን ሞት ለመቀነስ ትኩረት ሰጥቶ እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር ጤና መምሪያ አስታወቀ። ጤና መምሪያው የሰባት ወራት የጤና ዕቅድ አፈጻጸሙን ከባለድርሻ አካላት ጋር በከሚሴ ከተማ ገምግመዋል። መረጃው የኦሮሞ ብሔረሰብ መንግስት ኮሚኒኬሽን ጉዳዮች መምሪያ ነው። አለምነሽ ንጉሴ ታቀርበዋለች። ጤናማና አምራች ዜጋን ለመፍጠር በጤናው ዘርፍ ልዩ ትኩረት እየተሰራ ይገኛል። በተለይ የእናቶችንና የሕፃናትን ሞት ለመቀነስ በርካታ ስራዎች መሰራታቸውን የኦሮሞ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ ኡስማን አሊ ተናግረዋል። ባለፉት ሰባት ወራት በተሰራው ስራም ሰባ አንድ በመቶ እናቶች በጤና ባለሙያ የወሊድ አገልግሎት እንዲያገኙ መደረጉን ገልጸዋል። እናቶች የቅድመ ወሊድ አገልግሎት በጤና ተቋማት እንዲያገኙ በርካታ ስራዎች ይሰርታል። በዚህ ጥሩ ውጤቶች ይታዩበት ሂደት ነው ያለው የተሻለ ደግሞ በዋናነት እናቶችን አሁን ቀድመን እያገኘናቸው ነው። ገና በአስራ ሁለተኛ ሳምንታቸው በሶስት ወራቸው ጤና ተቋማት መጥተው የቅድመ ወሊድ አገልግሎት እንዲያገኙ ስራ እየተሰራ ይገኛል ማለት ነው። ዘንድሮ ላይ ከባለፉት ዓመታት በተሻለ መልኩ ወደ ሰባ አንድ ፐርሰንት በሚሆን መልኩ የሰለጠነ ባለሙያ የታገዙ የወሊድ አገልግሎት እንዲያገኙ ተደርጓል ማለት ነው። የህጻናት ሞት ለመከላከልም የሚሰጡ ክትባቶችን ለሁሉም ህፃናት ከማድረስ በተጨማሪ ለህፃናት ሞት ምክንያት የሆኑ በሽታዎችን የማከም ስራ መሰራቱን አቶ ውስማን ተናግረዋል። ቀበሌ ላይ በጤና ኤክስቴንሽን ባለሙያዎቻችን አማካኝነት በርካታዎችን የመከተብ ስራ ተሰርቷል ማለት ነው። እንዲሁም ደግሞ በጤና ኬላዎች፣ በጤና ጣቢያዎች፣ በሆስፒታሎች ደግሞ እነዚህ በጣም ቶፕ የሚባሉ የህፃናት ህመም እና ሞት ምክንያት የሚሆኑ በሽታዎችን ለማከምና በሽታውን ለመከላከል ስራ ሲሰራ ቆይቷል ማለት ነው። በግምገማ መድረኩ ላይ የተገኙት የባቲ ከተማ አስተዳደር ጤና ጽህፈት ቤት ኃላፊ አቶ አህመድ እንድሪስ ደግሞ በወረዳቸው የእናቶችንና የህፃናትን ጤና ለመጠበቅ እናቶች ወደ ጤና ተቋማት እንዲመጡ ግንዛቤ ከመፍጠር በተጨማሪ ተገቢውን የህክምና አገልግሎት እንዲያገኙ መደረጉን አስረድተዋል። አንድም እናት በወሊድ ምክንያት እንዳትሞት እና ህፃናትን ጤና ለመጠበቅ በርካታ ስራዎች የተሰሩበት አግባብ ነው ያለው እዚህም ውስጥ መጀመሪያ ነፍሰ ጡሮች ምን ያክላሉ፣ ሕፃናት ምን ያክላሉ የሚለውን የማስራት በጤና እክስቴንሽኖች ባለሙያ አማካኝነት የማጥራት ስራ ነው የሰራ ነው ከዚያን መሰረት ወደ ጤና ተቋም ኢርሊ እንዲመጡ ጤና ተቋም ከመጡም በኋላ ደግሞ በልዩ ሁኔታ ይህንን የሚመጥን እነሱን የሚመጥን ከአቀባበል ጀምሮ የተሻለ ሰርቪስ የሚያገኙበት በማድረግ ረገድ የተሻለ ስራ የሰራንበት ወቅት ነው ማለት ይቻላል። የከሚሴ ከተማ ጠቅላላ ሆስፒታል ዋና ስራ አስኪያጅ አቶ ካሊድ ምስጦፋ የሆስፒታሉን የአገልግሎት አሰጣጥ ለማሳደግ በይዘትም በጥራትም እየተሰራ መሆኑን ተናግረዋል። ባለሙያዎች የሚሰጠውን አገልግሎት ፔሸንት ማዕከል ያደረገ መሆኑን ፔሸንቱ እየረካ መሆኑ እየተሰራ ነው ያለው። በአገልግሎት አሰጣጣችን ራሱ ታማሚው ውሳኔ የሚሰጥበት የሚሳተፍበት አጠቃላይ ሕክምና አገልግሎት አሰጣጡን እየገመገመ የሚሄድበት እርካታው የሚለካበት ስራዎች የተሰሩ ነው ያሉት የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ አሊ እንደገለጹት በቅድመ መከላከልና አክሞ በማዳን በሽታ መከላከል እንደሚገባ ተናግረዋል። ቅድመ መከላከል እና አክሞ ማዳን የማህበረሰባችን አገልግሎት አሰጣጥ በስታንዳርዱ መለካት እንዳለበት እናምናለን። የመከላከል መርሃ ግብራችን እጅግ ስኬታማ እንዲሆን ከጤና ስቴሽን ፓኬጅ ጋር ተያይዞ ያለውን የዞናችን እድል የሚወሰድበት ስርዓት መፈጠር መቻል አለበት። የጤና ኤክስቴንሽን መርሃ ግብራችን ተግባራዊ ሲሆን በአግባቡ መሬት ሲነተ አምራች ዜጋ ማፍራት ይቻላል። በቀሪ ወራት የማህበረሰብ አቀፍ ጤና መድህን ዘላቂ እንዲሆን ሁሉም የበኩሉን እገዛ እንዲያደርግ አቅጣጫ ተቀምጧል።